ዛሬ አንድ ታካሚ ምን አሉኝ? ለምንድነው፣ አክቹዋሊ ታካሚ አይደሉም፣ ከታካሚ ጋር አብረው የመጡ አስታማሚ ናቸው ቤተሰብ አካላቸው እና፣ ለምን ጀርመን ሀገር አትመጣም? ጀርመን ሀገር እኮ ሐኪሞች በጣም ብዙ ብር ነው የሚያገኙት፣ ብዙ ብር ነው የሚከፈላቸው አሉኝ። ያው ታካሚ ይዘው የመጡት እሳቸው ናቸው፣ በእርግጥ ታካሚ አይደሉም። ብዙ ጊዜ ሐኪም ያው ታካሚን ይጠይቃል እንጂ እሱ ብዙ ጊዜ አይጠየቅም። አንዳንዴ ግን አእምሮ ህክምና ላይ ታካሚም ሀኪምን ሊመረምራል ማለት ነው። ያው እኛ ብቻ አደለን የምንመረምረው። እንደዛ ብለው ጠየቁኝ። ና ምን አስታወሰኝ? አንዳንዴ አንዳንድ ታካሚዎቻችን ስጦታ ይሰጡናል እና የሚሰጡን ስጦታ በህክምና ሜዲካሊቲክስ ፕራክቲስ መሰረት አበባ፣ ቸኮሌት የመሳሰሉ ቀላል ስጦታዎችን መቀበል ይችላል ሐኪም ከታካሚዎቹ። ነገር ግን ከበድ ያሉ የገንዘብ ስጦታዎች ወይም ሌላ አይነት ዋጋቸው ከፍ ያለ ከበድ ያለ ነገሮችን ሐኪም ከፔሽንቶቹ ከታካሚዎቹ እንዲቀበል ሜዲካል ኤቲክስ አይፈቅድለትም። ያ የሆነበት ምክንያት ምንድን ነው? ሐኪሞች ነፃ ሆነው ጀጅመንታቸው በምንም ነገር ተጽዕኖ ውስጥ ሳይወደቅ ታካሚዎቻቸውን በነፃነት ማገልገል እንዲችሉ ነው። ያ ሲሆን እንግዲህ የህክምና ስርዓት የተመሰረተው በጣም ረዥም ጊዜ የፈጀ ፕራክቲስ ነው። ላይክ በጣም ከብዙ ዘመናት በፊት የነበረ ብዙ ታሪክ ያለው አንዱ ፕሮፌሽን ነው ህክምና፣ እና ከዛ ጊዜ ጀምሮ የመጣ ኢቲክስ ነው ይሄ። እና ታካሚንም ሀኪምንም ያላቸውን ግንኙነት ጤናማ ለማድረግ የታቀደ ነው። ሪላቲቭሊም ደግሞ ሀኪሞች ጥሩ የተሻለ ኢኮኖሚ ስታተስ ያላቸው በማህበረሰብ ዘንድ ክብር ያላቸው ፋይናንሻሊ ብዙ ብዙ ሳይሆን የማይጨነቁ ታካሚዎቻቸውን በነፃነት የሚያገለግሉ ትልቅ ክብር ያለው ለሰው ልጅ ህይወት ዋጋ የሚሰጥበት ፊልድ ነው። አሁን ላይ ግን ከሀገራችን ጋር ባለው ካለው ሪያሊቲ አንፃር ሕክምና እንደዛ አይደለም። ሐኪም መሆን ስፔሻሊስት፣ ሰብ ስፔሻሊስት መሆን፣ ፕሮፌሰር መሆን ምናምን የፑርነት ፑሬ መሆን ማረጋገጫ ነው። አይቲንክ የድሃ ድሃ ምናምን የሚባሉ ክላሲፊኬሽኖች አሉ፣ እና ድሃ ወይ የድሃ ድሃ ምናምን ውስጥ ነው የሚመደቡት እነዚህ ካታጎሪ ኦፍ ፖፑሌሽንስ። እና አንዳንዴ በጣም አቅም ያላቸው በጣም ፋይናንሽሊ ስቴብል የሆኑ ሪች የሆኑ ሰዎችን እንደ ሐኪም የማከም እድል ይኖረናልና አክመናቸው፣ ሰፈሬንጋቸውን፣ ህመማቸውን፣ ስቃያቸውን እንግዲህ ህክምና እሱ ስለሆነ ስንቀንስ፣ ስናድን ታካሚዎች ደግሞ እንደ ቴንኪው አንዳንድ ስጦታዎችን ይሰጡናል። እና አንዳንዴ አንዳንዶቹ ስጦታዎች ከሜዲካል ኢቲክሱ ከሚፈቅደው ትንሽ ከፍ ያሉ ይሆናሉ። እና እኛ እንደ ሐኪም እንደ ባለሙያ ኢቲካል ከሆነው ፕራክቲስ አንጻር በጣም እናመሰግናለን፣ ስላሳያችሁን መልካም ምስጋና። ነገር ግን እኛ ቴንኪ ብቻ ይበቃናል፣ ይህንን እንድንቀበል አይፈቅድልንም ሜዲካል ኤቲክስ፣ እናመሰግናለን ስላሰባችሁልን ብለን በትህትና እንመልሳለን። አንዳንዴ ግን በጣም ኢንሲስት ልንደረግ እንችላለን እና ካልተቀበላችሁ የሚለው ነገር አሁን ካለንበት የኢኮኖሚክ የጤናው ስርዓት ፕሮብለም አንጻር እንደ ሰውም እኛም ቴስት እንደረጋለን ላይ ለምሳሌ የሌለን ነገር ታካሚዎቻችን ፕሮቫይድ ሲያደረጉን፣ ሳይሆን ሲሰጡን ኖ እንላለን። እንደ ሐኪም እንደ ባለሙያ ሳም ፓርት ኦፍ አስ ግን ደግሞ ላይክ የለንም እኮ ይሄ ነገር ብንቀበል ጥሩ ነው የሚል ደግሞ ሰውኛ ግፊት ከውስጥ ይኖራል። ግን ያንን ሁሉ አሸንፈን ሜዲካል ኢቲክሳችንን ሪስፐክት አድርገን ሙያችንን ፕራክቲስ እናደርጋለን። እናንተ ግን ምን ትላላችሁ? ምን ታስባላችሁ በዚህ ዙሪያ ላይ እስቲ አሳብ ስጡበት። ቴንክ ዩ